የተወደዳችሁ ተመልካቾቻችን የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። የቅድስት ሥላሴ ዩኒቨርሲቲ መጽሔት ዘተዋሕዶ የተባለ የጥናትና ምርምር መጽሔት ለመጀመሪያ ጊዜ አዘጋጅቶ ለህትመት ሀዋለ ለዝርዝሩ ጌታቸው በቀለ። ሰኔ 18 ቀን 2017 ዓ ም የቅድስት ሥላሴ ዩኒቨርሲቲ መጽሔት ዘተዋሕዶ የተባለውን የጥናትና ምርምር መጽሔት ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ሀገር ስብከት ሊቀጳጳስ በተገኙበት አስመርቋል። የዩኒቨርሲቲው የጥናትና ምርምር ማዕከል ዳይሬክተር ረዳት ፕሮፌሰር አብርሃም አዱኛ እንደተናገሩት ጥናትና ምርምር ማዕከሉ ከተቋቋመበት ጊዜ ጀምሮ በርካታ ስራዎችን የሰራ መሆኑን ገልጸው ዛሬ መጽሔት ዘተዋሕዶን ይፋ የምናደርግበት ዩኒቨርሲቲውም ከተመሰረተ በሰማኒያ ዓመት ጉዞ ለመጀመሪያ ጊዜ የጥናት መጽሔት ማሳተሙን ገልጸዋል። የዚህ መርሃ ግብር ዓላማ የመጽሔት ዘተዋሕዶን ወይም ጆርናል ኦፍ ተዋህዶን የመጀመሪያ ቅጽ ይፋ ማድረግ ነው። ቅድስት ሥላሴ ዩኒቨርሲቲ በኮሌጅ ደረጃ እያለ ጀምሮ የጥናት መጽሔት ወይም ጆርናል የማሳተም ፍላጎት ነበረው። የተለያዩ ሙከራዎችም ተደርገዋል። ይህ የብዙ ጊዜ ፍላጎትና ሙከራ እግዚአብሔር ፈቅዶ በብፁዕ አቡነ ፊልጶስ የፕሬዝዳንትነት ዘመን እውል ሊሆን ችሏል። ቅድስት ሥላሴ የተመሰረተው በ1937 ዓ ም ነው። ይህ ማለት መጽሔት ዘተዋህዶ እውን የሆነው ቅዱስ ሥላሴ በተመሠረተ በሰማንያኛ ዓመቱ ነው። ፕሮፌሰር አባ ኃይለ ገብርኤል ግርማ የቅዱስ ሥላሴ ዩኒቨርሲቲ የአካዳሚክ ምክትል ፕሬዚዳንት እንደተናገሩት ቅዱስ ሥላሴ ዩኒቨርሲቲ ኮሌጅ እያለ በ999 ዓ ም አንዳንድ መጣጥፎች ያሳትም ነበር። በወቅቱም ብፁሕ አቡነ ፊልጶስ በምንኩስና ስማቸው ጽሑፍ አስነብበውን ነበር ዛሬም በዚህ የጥናት መጽሔት ላይ ብፁዕነታቸው ጥናታዊ ጽሑፍ አቅርበዋል፣ በማለት ታሪካዊ ትስስሩን አብራርተዋል። የታወቀው ቅድስት ሥላሴ ዩኒቨርሲቲ ዩኒቨርሲቲ ከመባሉ በፊት በኮሌጅ ደረጃ እያለ አንዳንድ መጣጥፎችን ይጽፍ እንደነበረ ታሪክ ያስረዳናል። ከዚሁም አንጻር ርቱዕ ሃይማኖት የምትል በቅድስት ሥላሴ ዩኒቨርሲቲ ጥናትና ምርምር መጽሔት ወይም ኮሌጅ ላይ ታተመች።

በዚህ ውስጥ ደግሞ ብፁዕነታቸው የመጀመሪያውን የመጽሔቱን የመጀመሪያ ስልጣን ቦት የምታገኙትን ዘ ሮል ኦፍ ስፕሪቹዋል ሰርቫንት ሊደርሽፕ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ሊትሬቸር ሪቪው የሚል የዶክተራል ፕሮግራማቸው ጋር የተያያዘ ጽሑፉን ያቀረቡልን መሆኑን እናያለን እና ብፁሕ አቡነ ፊልጶስም እንደተናገሩት የዚህ ትምህርታዊ መጽሔት እንደ ሌላው መጽሔት አይደለም። ዓለም አቀፍ የሆነ ትምህርት መጽሔት ነው፣ ሲሉ ገልጸዋል። የዚህ ጆርናል ማስጀመሪያ ስለ ጆርናል ወይም ደግሞ ስለ ትምህርታዊ መጽሔት ይህ መጽሔት እንደሌላው መጽሔት አይደለም። ትምህርታዊ የሆነ ወይም አካዳሚክ ጆርናል የምንለው ስለሆነ ዓለም አቀፍ የሆነ ትምህርታዊ መጽሔት ነው። በምርቃት መርሃ ግብሩ ላይ የተገኙት መምህራና ደቀ መዛሙርት በሰጡት አስተያየት ለአንድ ዩኒቨርሲቲ መመዘኛው ጥናታዊ መጽሔት ነው። ጥናታዊ መጽሔት ማዘጋጀት ትልቅ ነገር መሆኑን ገልጸው በደንብ ማስተዋወቅ ይኖርብናል፣ አዘጋጅተው ለዚህ ያበቁትን ሁሉ እናመሰግናለን ብለዋል። ይሄ ትልቅ ነገር ነው። ከስምንት አሰርታት በላይ በፍኖተ ዕውቀት ሲጓዝ ለነበረ ታላቅ ተቋም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እንዲወለድ ላደረገ አራት ፋክልቲዎች ናቸው። አንደኛው ፋክልቲ ይሄ ቴዎሎጂው ነው እና ቁልፍ ነው። እስካሁን ድረስ እንግዲህ ያው ያለፍንበት የዘመን ጉዞ ውጣውረዱ ገቶት ኖሮ ነው እንጂ ከዚህም የበለጠ ይጓዝ ነበረ። እና በጥበብ እግር ተመላልሶ ለዚህ ታላቅ ተግባር መብቃቱ ለአንድ ዩኒቨርሲቲ፣ ለአንድ ኮሌጅ ጆርናል ማለት አብይ ነገር ነው። ስለዚህ ይህን ነገር ፍጡነ ረድኤት ሆነው እንደ መላእክት ስልጣን ሆነው ላከናወኑ ሁሉ እጅ እነሳለን። ክብረት ይስጥልን እንላለን ይሄ ጆርናል በአመት ሁለት ጊዜ ነው የሚለው እዚህ ላይ ስለዚህ ቢያንስ ወይ በሁለት ወር አንድ ጊዜ ምክንያቱም ቤተክርስቲያን በጣም ሀብታም ናት ብዙ ገና ያልተነኩ ነገሮች አሉና አሁንም ቅድምም ከመድረክም ከሰማንያ ዓመት በኋላ እንደዚህ የሚሉ ነገሮች አሉና በደንብ ፕሮሞት ማድረግ ይኖርብናል ማስታወቅ ይኖርብናል በመጽሔቱ ምርቃት መርሃግብር ላይ የዩኒቨርሲቲው ኃላፊዎች መምህራንና ተማሪዎች ጥሪ የተደረገላቸው እንግዶች ተገኝተዋል። በተያያዘ ዜና የቅድስት ሥላሴ ዩኒቨርሲቲ በቀጣዩ ዓመት ከሌሎች ዩኒቨርሲቲዎች ጋር በመተባበር ዓለም አቀፍ ኮንፈረንስ ያዘጋጃል ሲሉ የዩኒቨርሲቲው ፕሬዚዳንት ብፁዕ አቡነ ፊልጶስ ገለጹ። አሁንም ጌታቸው በቀለ ተጨማሪ ዝርዝር አለው። ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት፣ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ እንደተናገሩት ዩኒቨርሲቲው የትናንት መሠረቱን ሳይለቅ ከሌሎች ዩኒቨርሲቲዎች ጋር ተወዳድሮ በሚቀጥለው ዓመት ዓለም አቀፍ ኮንፈረንስ ከሐዋሳ ዩኒቨርሲቲ ጋር በመተባበር ያዘጋጃል። ወደፊትም ዩኒቨርሲቲውን የሚያሳድግ ሥራ እንሰራለን ሲሉ ገልጸዋል። አሁን የቅድስት ሥላሴ ዩኒቨርሲቲ ትናንት እንደነበረው ትናንትና መሠረቱን ሳይለቅ ዛሬ ደግሞ ሰፍቶ ልቆ አድጎ ከሌሎችም ዩኒቨርሲቲዎች ጋራ ተካክሎ አይደለም። ይሄንን መጽሔት ዘተዋህዶ ወይም ደግሞ ጆርናል ኦፍ ተዋህዶ ብቻ አይደለም። ከሌሎች ዩኒቨርሲቲዎች ጋራ በመወዳደር ወደሚቀጥለው በሚቀጥለው ዓመት ዓለም አቀፍ ኮንፈረንስ ከሐዋሳ ዩኒቨርሲቲ ጋራ አሸንፎ በአዘጋጅነት ይሳተፋል። ለዚህ የሁሉ የመምህራኑና የልቃውንቱ ስለዚህ ይሄ የሁላችሁም ውጤት ነውና እንኳን ደስ አላችሁ ለማለት ነው። የቅድስት ስላሴ ዩኒቨርሲቲ የጥናትና ምርምር ማዕከል ያዘጋጀው መጽሔት ዘተዋህዶ በአማርኛና በእንግሊዝኛ ቋንቋዎች የተዘጋጁ ሰባት ጽሁፎችን የያዘ ነው። አምስቱ ጥናታዊ ጽሁፎች ሲሆኑ ሁለቱ የመጻሕፍት ዳሰሳ ናቸው። ከአምስቱ ጥናታዊ ጽሁፎች ውስጥ ሶስቱ በእንግሊዝኛ፣ ሁለቱ በአማርኛ ቋንቋ የተዘጋጁ ናቸው። ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ ባስተላለፈው መልእክት ይህ ዩኒቨርሲቲ ከተመሰረተ ለሰማንያ ዓመታት ያገለገለ ሲሆን ብዙ የኢትዮጵያ ሊቃውንት በእውቀት እያሰለጠን ለቤተ ክርስቲያን አስተዋጽኦ ያበረከተ ተቋም ነው ብለዋል። ብፁዕነታቸው አያይዘውም የቅዱስ ሥላሴ ዩኒቨርስቲ ደቀ መዛሙርት የሌሉበት ዓለም የለም። አሁን ያዘጋጃችሁት መጽሔት ለሚያነብ ሰው ጥበባችሁን፣ ዕውቀታችሁን እያካፈላችሁ ነው። ወደፊትም በፍቅር በትህትና፣ በመተባበር ዩኒቨርሲቲ አሳድጉት ሲሉ አባታዊ መልእክታቸውን አስተላልፈዋል። የቅዱስ ሥላሴ ዩኒቨርስቲ ደቀ መዛሙርት የሌሉበት ሀገር የሌሉበት ክፍለ ዓለም የሌሉበት ውጭ ዓለም የለም። ይሄ ነው እስከ ዓለም ዳርቻ ድረስ ድምፃቸው ተሰማ ትንሿ ጎጆ ትንሿ ክፍል መምህራን የሚደክሙባት ድምፃቸው ትወጣለች እና ስለዚህ፣ በእውነት ከላይ ጀምረን እስከ ሳይ ስናመሰግናችሁ ስራችሁ እንዲቃናላችሁ እግዚአብሔር ይርዳችሁ። ይሄም የተጀመረው በውስጡ እውቀት አለ፣ ለሚያነብሉ እውቀት አለ፣ ጥበብ አለ። ጥበባችሁን እውቀታችሁን እያካፈላችሁ ነው። ሁልጊዜ ትልቅ ነገር የሚሰራው በትልቅ ሰው ነው። ትልቅ ነገር ምን ጊዜም በትንሽ ሰው ተሰርቶ ያውቅ። ትንሽ ሰው የሚሰራው እንደራሱ ራሱ ትንሽ ስራ ነው። ታላላቅ ሰዎች ግን የሚሰሩት ታላቅ ስራ ነው። አዋቂዎችም የሚሰሩት አዋቂዎችን ነው የሚያንጹት፣ አላዋቂዎችን አይደለም። ስለዚህ እግዚአብሔር ያበርታችሁ በፍቅር በትህትና በመተባበር ይህን ትምህርት ቤት እንድታሳድጉት ከዚህ የበለጠ እንድትሰሩት ነው። የቅድስት ሥላሴ ዩኒቨርሲቲ ከተመሠረተ ከ1937 ዓ.ም ጀምሮ በ80 ዓመት ጉዞ ለመጀመሪያ ጊዜ ዓለም አቀፍ ደረጃውን የጠበቀ ትምህርታዊ የጥናትና ምርምር መጽሔት ማሳተሙ ይታወቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርሳ ቅርስና ቤተ መጻሕፍት ወመዘክር መምሪያ አዲስ ለተመደቡት ኃላፊ አቀባበል ተደረገ። ለዝርዝሩ ሰናይት ባንተ በመንበረ ፓትራርክ ጠቅላይ ቤተ ክህነት የቅርሳ ቅርስና የቤተ መጽሐፍትና መዘክር መምሪያ ኃላፊ ሆነው ሁለት ተሾሙት ለበኩረቱ ጉሀን ቀሲስ ምትኩ ከንቲባ የአቀባበል መራሃገብር ተደረገ። በኩረቱ ጉሀን ወደዚህ መምሪያ ከመምጣታቸው በፊት የስብከተ ወንጌል ና ሐዋርያዊ ተልኮ መምሪያ ተዘዋዋሪ ሰባኪ የነበሩ ሲሆን በነበሩበት የወንጌል አገልግሎት አመርቂ አፈጻጸም ያሳዩ መሆኑ በመታየቱ ና በትልቅ ኃላፊነት ላይ ቢቀመጡ ቤተ ክርስቲያንን ለትውልድ ለማሻገር ሚናቸው የላቀ መሆኑን የተመለከቱት ብጹህ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስ የቤተ ክርስቲያን ቅርሶች ተጠብቀው እንዲኖሩ ና አዳዲስ ቅርሶች ለማስመዝገብ ብቃቱ ያላቸው መሆኑን በመገንዘብ የቅርሳ ቅርስ ወመዘክር መምሪያ ዋና ኃላፊ አድርገው ሹመቸዋል። ይህንን ተከትሎ በመምሪያው የሚገኙ ሰራተኞች የቀድሞ መምሪያ ኃላፊያቸውን መላከ ሰላም ዳዊት ያሬድን ለመሸኘት ና አዲሱን የመምሪያ ኃላፊ በክረቱ ጉሀን ቀሲስ ምትኩ ከንቲባውን ለመቀበል ባዘጋጁት መርሐ ግብር ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያና ማይጫው አህጉረ ስብከት ሊቀ ጳጳስ፣ የማህበራት ማደራጃ መምሪያ ና የቅርሳ ቅርስ ጥበቃ የቤተ መጻሕፍት ወመዘክር መምሪያ ሊቀ ጳጳስ፣ የጠቅላይ ቤተ ክህነት የየመምሪያው የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶችና የመምሪያው ሰራተኞች ተገኝተዋል። በአቀባበል መርሃ ግብሩ ላይ በክረት ጉሃን ይህ ኃላፊነት የተሰጠኝ ከዛሬ ሰባት ዓመት በፊት ቢሆንም የእግዚአብሔር ጊዜ አሁን ስለሆነ ለዚህ ስራ በቅቻ አለው በማለት ለኃላፊነት የመረጣቸውን እግዚአብሔርንና ብዙ ጠቅላይ ስራ አስኪያጁን አመስግነዋል። አቅማቸው የፈቀደውን ሁሉ በማድረግ ኃላፊነታቸውን እንደሚወጡ ገልጸው የመምሪያው ነባር ሰራተኞች የቀና ትብብር እንዲያደርጉላቸውም ጠይ ይቀዋል። ከመምሪያው ኃላፊ በመቀጠል ብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በበኩላቸው የቅርሳቅርስ መምሪያ ታሪካዊ ዳራን በጥቂቱ አንስተው የተመደቡበት መምሪያ ከሁሉም የላቀ መሆኑን በመግለጽ የእንኳን ደህና መጡ መልእክት አስተላልፈዋል። በመጨረሻም በብፁ የቅዱስ ሲኖዶስ ዋና ጸሐፊ ቃለ ምዕዳንና ቡራኬ መርሃ ግብሩ ተጠናቋል። የወንጌል አስተማሪዎች ከቃለ እግዚአብሔር በተጨማሪ ወቅቱ የሚፈልገውን ዕውቀት በማወቅ ማገልገል እንደሚገባቸው የአዲስ አበባ ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ አሳሰቡ። ለዝርዝሩ መምህር መዝገቡ ጌታቸው። የወንጌል ሰባኪ የተሰጠውን ተልእኮ ከግብ ለማድረስ ትናንት በተማረው ትምህርት ላይ ብቻ ተመስርቶ የወንጌል ታዳሚውን ንቃተ ሕሊና የንባብ አድማስ የእውቀት ደረጃን ግንዛቤ ውስጥ ሳያስገባ ቢያስተምር ታዳሚውን ሊያንጽ ሊያሳውቅ ይቅርና አውደ ምሕረቱን ሰው አልባ ማድረጉ አይቀሬ ነው። በስነ መለኮት፣ የትምህርት አመራር፣ ስነ ድርሳናት፣ የባህል ጥናትን ተምሮ ያጠናቀቁ አሁን ላይ ስትራቴጂክ ማኔጅመንትን በመማር ላይ ያሉት ቀሲስ ዶክተር አብነት የአዲስ አበባ ሀገረ ስብከት ስብከተ ወንጌል ክፍል ኃላፊ ራሱን በንባብና ትምህርት ሳያጎለብት ለማስተማር የቆመ አስተማሪ ሕዝቡን ይበትናል በማለት ተናገሩ። በዙሪያችን ሊማሩ ቁጭ ብለው የእኛን ትምህርት የሚጠባበቁ ሰዎች እሳቢያቸው ሌላ ነው። አመለካከታቸው ሌላ ነው። ከእኛ የሚጠብቁት ሌላ ነው። ወደ ኋላ ተመልሰን የትናንትናውንም ሳንረሳው፣ ዛሬ ላይ ደግሞ ከእኛ የሚጠበቀውንም ሳንተው አዋህደን የቤተ ክርስቲያኒቱን ዓላማ ለማሳካት ዘውትር ከመጻሕፍት ጋር መዋሃድ አለብን። ዘወትር ከመጻሕፍት ጋር መገናኘት አለብን። እርስ በርሳችን በመጻሕፍት ዙሪያ በሙያችን ዙሪያ መነጋገር አለብን። ትውልዱ አሁን ምን ላይ ነው ያለው? ምንድን ነው የሚፈልገው ከቤተ ክርስቲያን? ጥያቄውን እንዴት አድርገን እንረዳው? እንዴት መልስ እንስጠው? ምን ብንለው ነው ልናጸናው የምንችለው? ምን ቢጎልነው ትቶን የሚሄደው የሚለውን ቁጭ ብሎ በደንብ አድርጎ መነጋገር ያስፈልጋል። አንድ የመምህር ነኝ ከኔ ላሳር ብለን ካልን ትቶን ይሄዳል። ትምህርት በባህሪው ምን መሆን አለበት? በዚህ በአካዳሚክ ኢንፍሉዌንሻል መሆን አለበት፣ ክሪቲካል መሆን አለበት፣ አካዳሚክ መሆን አለበት። ተጽዕኖ የማያመጣ እውቀት ትርጉም የለው። ለትምህርት ግብዓት የማይሆነ እውቀት ትርጉም የለው። በጥንቃቄ ታይቶ ተመዝኖ የማይቀርብ ከሆነ ትምህርት ትርጉም የለው። ትዝ ያለንን ነግረ ነው፣ የመሰለንን ነግረ ነው፣ እኛ ባሰብነው ልክ ነግረናዋል ብለን ተቀብለን ዝም ብለን የምንመለስ ከሆነ እኛ እየደከምን ነው። እኛን ግን የሚረዳን ሰው የለም ማለት ነው። ዝም ብሎ ድካም ነው የሚሆነው። የቅድስት ቤተ ክርስቲያን መምህራን በጋራ ቁጭ ብለን አለመነጋገራችን ትምህርታችን ወጥ ሆኖ እያለ እኛን ወጥነት ያለው አንድነት እንዳይኖረን አድርገዋል ይላሉ። ይህም የተማርነው ትምህርት ከመረጃነት አልፎ ጥቅምን ሊያመጣ በሚችል ጉዳይ ላይ አላዋልነውም ብለዋል። ምን ክፍተቶችን ፈጥሮብናል ብለን ካልል፣ የእውቀት ክፍተት ፈጥሮብናል። እኔ አንዳንድ ጊዜ በሌላ መልኩ አይታይብኝ፣ ወጥ የሆነ ትምህርት እያለን ወጥ የሆነ ማንነት ለምን አጣን? የቤተክርስቲያን ትምህርት ወጥ ነው አደለ? ቅኔውም ወጥ ነው፣ ዜማውም ወጥ ነው፣ መጽሐፉም ወጥ ነው። ምናልባት ላይ ቤት፣ ታይሽ ቤት እንል ይሆናል። ይሄም አማራጭ መስጠታችን ነው፣ ባህል ነው። ወጥ በሆነ ትምህርት ወጥ በሆነ ትምህርት ቤት አልፈን ወጥነት የለም። በቃ በየራሳችን ብቻ ነው፣ በየፊናችን ብቻ ነው ያለ ነው ማለት ነው። ትምህርት እንደዚህ አይደለም። አትንኩኝ አይባልም። እኔ ጋ ያለ የእርሶ ነው፣ እርሶ ጋ ያለ የኔ ነው። እርስ በርሳችን ተረራርተን ነው፣ እርስ በእርሳችን ተለዋውጠን ነው ሌላውን አካል ማገልገል ያለብን። ይህ አንዱ መሰረታዊ ነገር ነው። እውቀት እኔ እስከሚገባኝ መረጃ ሆኖ ቆሟል እኛ ጋር ግርድፍ የሆነ መረጃ ሰብስበናል፣ ይዘነዋል። በደንብ ግን ወደ መሰለቁ ወደ ሚገባው መንገድ ለማምጣት አልሰራንም። ለመያዝ ነው የደከምነው። ነገር ግን ለማዋሃድና ወደሚቀጥለው ትውልድ ለማሻገር ግን ገና አልሰራንም። በደንብ መስራት ያለብን ይመስለኛል። ይሄ ማለት አሁናዊ ላለነው ለእኛ ነው እንጂ በአባቶቻችን በኩል ይሄ አይታይም። ይሄን ጉለት አናነሳም። ብነሱ የያዙትን የያዙት በትክክለኛው መንገድ ነው። ያንን ደግሞ ያስተላለፉበትን መንገድ በትክክለኛው መንገድ ነው። ተቀመጥ በወንበሬ ተናገር በከንፈሬ እኮ ብለው ነው ሄዱት እነሱ። እኛ እኮ እዛ ላይ መድረስ አልቻለም። ይሄ አንዱ ነው። ስለዚህ የእውቀት ክፍተት አለብን የምለው መረጃ በመሰብሰብ ደረጃ እኛን የሚመስለን የለም፣ ግን መረጃውን በሚፈለገው ልክ አደራይተን እንደሚፈለገው በሰዓቱ ለማቅረብ የሚቻል ሁኔታ አላዘጋጀ ነው። አንዱ ይሄ ነው። የደሴ ርዕሰ አድባራት ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን በውስጡ የሚገኙት ቅዱሳት ስዕላት ለዛሬ ሠዓሊያን ብዙ ያስተምራል ሲሉ የደብሩ አስተዳዳሪ ሊቀ ብርሃናት አባ ወልደ ሰንበት ወልደ ጊዮርጊስ ገለጹ። ለዚህኛው ዝርዝር እሌኔ ክፍሌ። የደሴ ከተማ ሲነሳ የርዕሰ አድባራት ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን አብሮ ይነሳል። ምክንያቱ ደግሞ የወሎ ገዢ የነበሩት ንጉሥ ሚካኤል ከተማዋን ሲመሰርቱ ደብሩንም እንደመሰረቱት ይነገራልና ነው። ይህ ታላቅ ቦታ አመሰራረቱ ከታሪክ መዛግብት እንደምንረዳው በተለያየ ጥናት በተለይና ባጊ አባ ጊዮርጊስ፣ እነ ኢየሱስ ሞዓ፣ ሌሎችም ቅዱሳን ከጻፏቸውና ከኖሩባቸው ሕይወት በመነሳት በወቅቱ የነበረውም ታሪክ ሲታይ በአስራ ሶስተኛው መቶ ክፍለ ዘመን እንደተመሰረተ፣ በዛን ዘመን የእመቤታችን ቤተ ክርስቲያን ከዚህ በምስራቁ በኩል እንደነበረች የደሴ ርዕሰ አድባራት ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን የአሁኑን ቅርጽና ይዘት ከመያዙ በፊት ቀድሞ በ13ኛው መቶ ክፍለ ዘመን እና አቡነ ኢየሱስ መዋ፣ አቡነ ተክለ ሃይማኖት፣ አቡነ ዜና ማርቆስ ሱባኤ ይይዙበት እንደነበር የደብሩ ታሪክ ላይ ሰፍሯል። አባ ጊዮርጊስ ዘጋስጫ ሆወተ ብርሃን የተሰኘ ድርሰቱንም የደረሰው በዚሁ ስፍራ ነው። በአጼ ዳዊት ዘመን መንግስት፣ ግማደ መስቀሉ ያረፈበትን ቦታ እንደነበር የደብሩ ታሪክ ጨምሮ ያስረዳል። በ13ኛው መቶ ክፍለ ዘመን ከተመሰረተ በኋላ ልክ ሐይቅ መንፈሳዊ ዩኒቨርሲቲ ተብሎ እንደሚጠራው ለሐይቅ ዙሪያው በሐይቅ ገዳም ዙሪያ ያሉ ደግሞ አብያተ ክርስቲያናት ለዚህ ቤተ ክርስቲያን እንደ ግብዓቱ ነው። ቅዱሳኑ በጸሎትም በምርምርም እየተዘዋወሩ ሲጠቀሙባቸው የነበሩ ቦታዎች መሆኑ ይታወቃል። ከነዚህም አንዱ ቦታ ይሄ ነው። ስለዚህ በዛን ዘመን ጀምሮ እስከ አስራ አምስተኛው መቶ ክፍለ ዘመን በተለይ የአጼ ንብለ ድንግል ዘመን ድረስ እስከዛ በዚሁ ስርዓትና አግባብ ባለው የአገልግሎት ሂደት ሲሄድ ቆይቷል። በ 16 ኛው መቶ ክፍለ ዘመን በአጼ ንብለ ድንግል ዘመነ መንግስት የተሰራው የእመቤታችን የድንግል ማርያም ቤተ ክርስቲያን የነበረ ሲሆን በግራኝ አሕመድ ጠፍቶ ለብዙ ዘመናት ቦታው ጠፍ ሆኖ መቆየቱን የደብሩ አስተዳደር ሊቀ ብርሃናት አባ ወልደሰንበት ሰንበት ይገልጻሉ። መጨረሻ ላይ ግን በአጼ ንብለ ድንግል ዘመነ መንግስት በተነሳው የግራኝ ወረራ ምክንያት እዚህ የነበረው ቤተ ክርስቲያን ያው ጥፋት ደርሶበት ቦታው በዛን ጊዜ ከጠፋ ጀምሮ ጠፉኖ እስከ 19ኛው መቶ ክፍለ ዘመን መጨረሻ በ1905 ነው የተሰራው። ይህ ቦታ ንጉስ ሚካኤል ደብሩን አሰርተው የጨረሱት ሶስት ወር ከ14 ቀን ብቻ እንደነበር በደብሩ ታሪክ ላይ ሰፍሯል። በወቅቱ ንጉስም ቢሆኑ ብዙ የሚታዘዝ የሰው ኃይል ቢሆንም እንጨት ተጓጉዞ ማቴሪያል ተጓጉዞ በዚህ ደረጃ በሶስት ወር ዲዛይኑን እና አንድ እንጨት እንኳ ለመጥረብ ዛሬ ሶስት ወር እና አራት ወር የሚፈጅበት ጊዜ ነው እና የምናየው ቴክኖሎጂ በበረታበት ዘመን፣ በዛን ጊዜ ግን ሶስት ወር ከአስራ አራት ወር ቀሰርተው እንደ ጨረሱት። የዚህንም እውነትነት ከሚያጎለው አንዱ በንጉስ ሚካኤል የተጻፈው እና በቤተ ክርስቲያኑ ግድግዳ ላይ የሚገኘው የድንጋይ ላይ ጽሑፍ ይህንኑ ያስገነዝባል። እኔ ራስ ሚካኤል ባስጀመርኩት በሶስት ወር ከ አስራ አራት ቀን በእግዚአብሔር ፈቃድ ተፈጸመ፣ ለፈጣሪ ምስጋና ይግባውም ይላል። ከጨረሱ በኋላ እንዳልኳችሁ ሊቃውንትን አምጥተው ሁሉንም የወንበር አይነት የጉባኤ አይነት ተክለው ካህናቱን በስሪት ሰርተው ለካህናቱም የሚያስፈልገውን ነገር አሟልተው በዛ አገልግሎት ውስጥ እየተገለገለ እስከ ዛሬ እንደደረሰ ከዛ ጊዜ ጀምረን ስናየው አሁን ወደ መቶ አስራ ሁለት አመት እድሜ ያስቆጠረ ቤተ ክርስቲያን ነው። ይሄ ምንም እንኳ ንጉሱ በመጀመሪያ የእስልምና እምነት ተከታይ ቢሆኑም ኋላ ተጠምቀው ክርስትናን ተቀብለው እንደነበርም ይነገራል። አጼ ዮሐንስ ወደዚህ ቦታ ሲመጡ ቦሩን ሲመሰርቱ በዚህ አካባቢ የነበረውን ሃይማኖት አዊ ክርክርና መምህር አካል ወልድ ጋር ሁነው ከጨረሱ በኋላ ይህም ቦታ እንደመሰረቱ በዛን ጊዜ ደግሞ እሳቸው ባጼ ዮሐንስ እንደተጠመቁ በሳቸው ጊዜ እንደተጠመቁ እንዲሁም ክርስትና ልጃቸውም ናቸው ይባላል። ቤተ ክርስቲያኑ አገልግሎት ከመጀመሩ በፊት የተለያዩ ቅዱሳት ስዕላት እንዲሳሉበትም ተደርጓል። ስዕሉን የሳሉት አለቃ ደስታ የተባሉት ራስ ሚካኤል ከጎጃም ያስመጧቸው ሰዓሊ ነበሩ። የምታዩት አሁን መቶ አስራ ሁለት ዓመት ሆኖታል ግን አዲስ የተሳለ ስዕል ነው የሚመስለው። እና በዚህ ደረጃ ነው ይሄ ስዕል መቼ የተሳለ ስንል ንጉሱ እንዳልኳችሁ ታሪኩ የቤተ ክርስቲያን ታሪኩ ላይ ሶስት ወር ከአስራ አራት ቀን ቤተ ክርስቲያኑን ሰርቶ ከጨረሱ በኋላ ተጨማሪ ሶስት ወር ስዕሉ ላይ ደግሞ የሚገርመው የቤተ ክርስቲያኑ ሕንፃ ሶስት ወር ከአስራ አራት ቀን ነው ስዕሉም የፈጁ። ያን ያህል ለምን ስዕል መሳል በጣም ጥንቃቄ የሚፈልግ ስለሆነ ነው ማንኛውም ሰው የማይሰራውም ስለሆነ ነው። ከላይ ከጣራው ጀምሮ የተለያዩ ቅዱሳት ስዕላትን የያዘ ሲሆን ከዚህም በተጨማሪ ንጉስ ሚካኤል እና የግብፃዊው ጳጳስ የአቡነ ጴጥሮስ እንዲሁም የቅርብ አገልጋያቸው የሆኑት የሊቀ መኳስ አበጋዝ ምስሎችም ተካተውበታል። በዚህ ደረጃ የምታዩት ይሄ ግድግዳ ሙሉ ከላይ እስከታች በየክፍሉ የሆነ በዚህ ደረጃ የተሳለ ስዕል ያለበት ነው። ንጉሱ የንጉሱ ስዕል አሁን ብንጀምር ይሄ የንጉሱ ስዕል ነው። ይሄ የንጉስ ሚካኤል ስዕል ነው። ይሄ ሊቀ መኳስ አበጋዝ ይባላል። የእሳቸው አፈ ጉባኤ የነበሩ እንደማለት ነው። ያኛው ደግሞ አቡነ ጴጥሮስ ይባላሉ። በእሳቸው ጊዜ የነበሩ ጳጳስ በጸሎትም በቡራኬም የሚያግዟቸው ነው። ከተሳሉ ቅዱሳን ስዕላት መካከል ለየት የሚሉ ከገላት የተወሰዱ ሰፊ ታሪክ ያላቸው ቅዱሳን ህይወትንም አካቷል። ይሄኛው ደግሞ በረላዕም የሚባል ጻድቅ ወይም ምሁር የሰውን ህይወት በምን መልኩ እንደ የሰው ህይወት በምን መልኩ ጉዞ ምን እንደሚመስል ያሳየበት ነው። ህንፃ ቤተ ክርስቲያኑ ግድግዳው በድንጋይ በኖራና በስንዴ ዱቄት የተሰራ ሲሆን ጣራው የሳር ክዳን ነው። ቤተ ንጉሥ የሚባለውን የአሰራር ይዘት የያዘ ሲሆን በዘመናዊ መልክ የታነጸ ቅኔ ማህሌት፣ ቅድስትና መቅደስ አሉት። የጀርመን ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የስራ ኃላፊዎች ከብፁዕ አቡነ ዲዮናሲዮስ የጀርመንና አካባቢው ሀገር ስብከት ሊቀ ጳጳስ ጋር ተወያዩ። በጀርመን ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የኦርቶዶክስ አብያተ ክርስቲያናት ጉዳይን የሚከታተለው ኮሚቴ አባላት በዓመት ሁለት ጊዜ ጉባኤያቸውን እያደረጉ በካቶሊክ ቤተ ክርስቲያንና በኦርቶዶክስ አብያተ ክርስቲያናት መካከል ስላለው ግንኙነትና በሌሎችም ጉዳዮች ዙሪያ ይመክራሉ። እዚህ ጉባኤያቸው ወቅት በተመረጠ አንድ የኦርቶዶክስ መንበረ ጵጵስና ወይም አጥቢያ ተገኝተው ውይይት ያካሄዳሉ። በዚህ ዓመት ከሚያደርጓቸው ጉባኤያት አንዱ የሆነውና ሰኔ 18 ቀን 2017 ዓ.ም የተካሄደውን ጉባኤ በጀርመንና አካባቢው ሀገረ ስብከት መንበረ ጵጵስና በሆነው በበርሊን ደብረገነት ቅዱስ ሚካኤል ቅዱስ አማኑኤል ቤተ ክርስቲያን አካሂደዋል። አባላቱ ወደ በርሊን ደብረ ገነት ቅዱስ አማንኤል ቤተ ክርስቲያን ሲደርሱ ብፁሕ አቡነ ዲዮናሲዮስ የሀገር ስብከቱ ሊቀ ሊቀጳጳስና በደብሩ አስተዳዳሪ መልአከ ገነት አባ አብርሃም ገብረ ሚካኤል አቀባበል የተደረገላቸው ሲሆን ስብሰባው በብፁዕነታቸው የእንኳን ደህና መጣችሁ መልእክት ተጀምሯል። በዚህም ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሁናዊ ሁኔታ በተመለከተና የጀርመንና አካባቢው አህጉረ ስብከት የጀርመንና አካባቢው ሀገረ ስብከት ሊያቋቁመው ስላሰበው ገዳም ሰፊ ማብራሪያ የተሰጠ ሲሆን ማብራሪያውንም ተከትሎ ውይይት ተደርጓል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች እየተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ቆይታችሁ ከእኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ